ጉዞ ወደ ኢትዮጵያ። ሰላም ሰላም፣ እንዴት ናችሁ? የዩቲዩብ ተከታታዮቼ ሰላማችሁ ያላችሁ አለ ሁላችሁ። እንግዲህ ፈዋፈሽ ብዬ ጉዞ ወደ ኢትዮጵያ፣ ወደ ኢትዮጵያ ሊሄድ ነው አላችሁ አለ። ትኬቴን ከቆየው ቆር ከቆረጥኩ ቆየሁኝ፣ ትንሽ ሎንግ ታይም ነው። ለምን እንዲረክስልኝ ብዬ አስረዝሜ ነው የቆረጥኩት። ግን አሩን እንትን ለአመት ባል መሄድ አልፈለኩም ነበር። አመት ባለ ነው ይሄ አመት ባለ። እዚህ ጓደኞች ነበሩኝ እነሱ እንትቺ መሄድ አልፈለኩም ነበረ፣ እንዳይከፋቸው ብዬ። ልጄ ደግሞ ተቀየመኝ እንዴ። ለአመት ባልሳት መጪ እና ቀረዋልኩት አልኩት። ዛሬ እንደምመጣ ምናምን አልነገርኩትም። የለበስኩትን ለባበስ ቱታ ነው። እኛ ሀገር በጣም ነው የሚበርደው። ያው አዲስ አበባ ታውቁታላችሁ፣ ይበርዳል። ኤርፖርት ውስጥ ቱታ ነው የለበስኩት። ከዛ ያለውን ነገር ቀርጽላቸዋለሁ። ባይ ባይ። ስቲል፣ አሁን ወደ ኤርፖርት እየሄድኩ ነው። ገና ከቤት ሳለሁ በጣም መቅረጽ ነበረብኝ፣ ግን ትዝም አላለኝም። ደበረኝም ደግሞ ለምንድ ነ አላውቅም። ፍርሀት ፍርሀት ይለኛል። አላቸዋለሁ። ኤርፖርት ያለውንም እንትን ቀርጽላቸዋለሁ። ከዛን ደግሞ ልጄን እስቲ ምን ይሰማዋል ቤት ነው እንትነም፣ ቤት ቤት ስደርስ ነው የሜን ማለት ነው። ፊሊንጉ በሕልሙ እንዳይመስለውና አሁን ኤርፖርት ደርሰና ቻርጅ፣ ኤርፖርት አሁን ኦልሬዲ ውስጥ ገባሁኝ። ሻንጣ ሻንጣዎቼን አስመዝኛ አሳለፍኩ። በጣም ብዙ ኪሎ በዛብኝ፣ ግን የገዛሁት የጁስ የዱቄት ጁስ ምናምን ለሰው ሰጣውላቸው። ምንም ማድረግ አልችልም ነበረ። ለምን ብዙ ብር ነው ኪሎ፣ ስልሳ ድራም ነበር። ተውኝ እላችኋለሁ። አሁን እርቦኝ ነበረ ሳንድዊች ገዝቼ የበላው ስበላ ላይ ሻል ቀረሽም አትሉኝ፣ ሆዳም እንዳትሉኝ ነው። ከዛን ደግሞ አሁን ቡናን እየጠጣው ነው። ሴትዮ ስታምር እኮ ቆንጆዬ እኮ ነች። እኔ ፍቅር እዩዋት እስቲ። ፊቷ ራሱ ምንም ሜካፕ ሳትቀባ ልዕልት ናት ቢባል ያንሳታል እላችኋለሁ። አለባበሴ ላሳያችሁ ነበር እንዴ? ላሳያችሁ ነው እንዴ? ቦርጤ ሻንጣ የሚመዝነው ራሱ ምን አለኝ፣ እርጉዝ ነሽ እንዴ አለኝ። እንደመጣሁ ስፖርት ነው የሚጀምረው። እዩት፣ ቱታኔ ለበስኩት። ሻንጣ እዚሁ ደግሞ ቺፕስ እና ውሃ ይዣለሁ። ፕሌኑስ ምግብ የለም ይባላል፣ ከራቤን ብዬ ይሁዲ ነገር ምን ይሳደራል። ጥፍሬ አያምርም። በዚህ ስልክ እኮ ዩቱብ እየሰማው ነው። ዩቱብ መዝሙር እየሰማ አህ አንዳንዴ የቅዱስ ቅዱስ ያጫውተኛል ታውቃላችሁ? አይ ምን ሌላ አድርገው ስልኩ አልምኩም ይሄን ይመስላል። ለምን ቲክቶክ ቪዲዮ አለቀቅሽም አትሉኝም ይፈልኩ ምንም ስሜት አልሰጠኝም። ማላቀም ልጄን ስከይጋው ብቻ እናንተ ሰባት አመት ይሄ ሳላየው የኖርኩት እንዴት ነው ነው አሁን ስላየሁት ነው። እንዴት ፍቅሩ ይበዛል። የምር አይኔ ላይ እንዴት ሽው ሽው ይላል። ነገ ይሄን ሰዓት ሳትጠፋ አድርጊው ስሩን እናምናኪው እና አድርገው ማኔ እላቸዋለሁ። ፕሌን ውስጥ ያለውን ደግሞ ድባብ ቀርጽ እላቸዋለሁ። ከዛ እል ምሆን ዋናውና ፖይንቱ የቱ ጋር ነው? ከልጄ ጋር ስገናኝ እኔ አልቀርጽም፣ ግን ስተርን ቅረጭ እላታለሁ። ፊቴ እየጠፋልኝ ነው እየጠፋልኝ የሆነ ክሬም። ቆይ ፎቶ ነው ከሸት እንዴ ጸጉሪ ባይገርሽ ይገርመኝ። ግን አሰላት ተኮሷል እና አላችኋለሁ። ብዙ ብዙ ዩቱብ የምሰራላችሁ ቪዲዮዎች አሉ። እሺ እዛ አውቄ ረብሻችኋለሁ ምናምን ብያለሁ እንዳበደ ሰው። ኦልሬዲ አያየሽ ጥርሴ እየተደራረበ ነው። በነገራችን የጥርሴ ነው ማሳስራለሁ። ኢትዮጵያ እዚህ አሳስር የሁለት ዓመት ሆኖ ደግሞ ተደራረበ። እዚህ እዚህ ሀገር ለጥርስ አይሆንም። ኢትዮጵያ ነው አሉ ምርጥ ፍሬ ቆሻሻ እንዳይመስላችሁ የዝችኛዋ ቅርጽ ነው፣ ወደ ውስጥ የሚታየው እልም ሆይም እላችኋለሁ። ጋይዝጌ እቃው ቆንጂ የሴትዮ ወደ ኢትዮጵያ ልትሄድባችሁ ነው። በነገራችን ላይ እቃ ምናምን ኦርደር ለምታደርጉ ሲስተር ቤት ስላለች የፈለጋችሁትን እቃ ልክላችኋለሁ። ነገ ያለውም ማለት ነው። አልቆይም፣ ኮዲው ነው የምመጣው። ግን እኔ የዛ ሴሄድ ሀሳቢ እንቀይራለሁ ሁሌ ወዳቸ ፎኔወዳለሰላም ሰላም፣ እንዴት ናችሁ? ፋይናሊ ፕሌኑ ስገባል። ፕሌኑ ተነሳ። ኦልሬዲ ኢትዮጵያ ልትደርስ ነው፣ ደረሰ እ ፕሌኑ እንዴት ነው? ቅድም ልክ ፕሌኑስ ስንገባ ተርቼ ነበር። ጭኋለሁ ፕሌኑ ስንገባ ስንወርድም ጮኻ አለው። የኦርድ ሲል እፈራለሁ ሲነሳ እና እንትን ሲል ከፍታ ስለምታራ ስጭ ሲል ደሞ ቁጭ ሊል ስለ ቪዲዮ አልቀዳሁም ማለት ነው። ምክንያቱም ፈርቼ ነበረ። ለራሴ ራሴ እላቸዋለሁ ጓደኞች ፕሌኑ ምግብ አልነበረውም ገሰኔ በላ ነው እላቸዋለሁ። በንትን ይመጣ ነው ግን ደስ ሲል ነበረ ብዙ ማአት አበሾች አሉ። ማአት እና ደስ የሚል ጊዜ ነበረ። ከበሾቹ መሀል ደግሞ ብዙዎቹ አብረን የመጣ ነው ታስረው ነበረ፣ ተይዘው ማለት ነው። እና ያንን በቀጣይ ቪዲዮ ሰራላችኋለሁ፣ ግን ወረቀት ያለ የላችሁ ቃስሚያ ሰፈር ምትና ጀባል አብዱና ሰርቻርጃ ያላችሁ ራሳችሁን ጠብቁ። እነዚህ ልጆች ከወር በፊት ነበር የተያዙት እና ራሳችሁን ጠብቁ ላችኋለሁ። ይህ ቪዲዮ የምታዩ ካላችሁ ለሌሎቹ ሼር ሼር አድርጉ፣ እንትናለሁ ተፍቲሽ አለ ፖሊስ። የፖሊስ ልብስ አይለብሱ ኖርማል ልብስ ነው የሚለብሱ፣ ቁምጣና ቲሸርት አለ። እንዴት ያዙት ሲነግሩ፣ በኖርማል ይጠራቸው ወረቀት ይላቸው የለኝም እኔ ፖሊስ ነው የሚላቸው፣ ይከታቸዋል ማለት ነው። እና እባካችሁን እራሳችሁን ጠብቆላ አለ። ለሌሎችም ደግሞ ሼር አድርጉላቸው ይሄን ኢንፎርሜሽን ልንገራችሁ። ይሄን በቲክቶክ ግን ቪዲዮ ዛራለሁ ብያለሁ። እግዚአብሔር ፈቃድ ሲቀጥል ደግሞ ምን ለናግራችሁ ነበረ ያደረስን እዚህ አዲስ አበባ እንቀርጽላቸዋለሁ ትንሽ ልክ ስንደርስ እሺ በመስኮት ካልፈረሙ እሺ ማሮቼ እሺ ጋይ ስዬ እንግዲህ ኤርፖርት ነኝ እስከ አሁን ከገባን ኦሬዲ እዚህ ከወረድን ድፍን ሁለት ሰዓት አለፈ ሁለት ሰዓት በሙሉ ቁጭ ብያለሁ እህቴ መታ እስክትወስደኝ እሷ ደግሞ እስኪነጋት መጣብ ያለማማሩ አዲስ አበባ ቤት ቢኖረኝ አልኩ። ብዙ አድናቂዎቼ ነበሩ፣ ግን ብጠይቃቸው ኖሮ ብዘጋጅ እንደዚህ ቲክቶክ ላይ ቪዲዮ ብሰራ የሚቀበሉኝ። አዲስ አበባ የኛ አይደለችም። እንግዲህ ማንም አቀው ሰው የለም አዲስ አበባ እነና አውልዳን ነበሩ፣ ግን እነሱ ደግሞ በባለፈው ብሎኛል እንቀበሉሽ ሲሉኝ እኔ ምን አልኩኝ? አይ ሲስተር ትመጣለች አልኩኝ። ሰዓት አሳስቼ ነገርኳት። አሁን ይኸው ቁጭ ብዬ እየጠበቅኳት ነው። ግን እዚሁ አዲስ አበባ ነው ያሉት፣ ገብተዋል። ቢያንስ አንድ 30፣ 40 ደቂቃ ብጠብቃቸው ነው አላችኋለሁ። እንዲህ ነው ይሄን ያለው ነገር ማሮቼ። በተረፈ አላችሁልኝ አለሁላችሁ፣ እላችኋለሁ። ልጅ ሻንጣዎች አያምሩ። ሶስት ማች ሰጠናቸው። ሶስት ማች የለበስኩት ደግሞ ኢዩት ቱታ ነው። ቱታ በዚፕ ነው፣ ሙሉ ዚፕ ነው። እዚች ጋ የምትሸበሸብ ነገር አለው። ደስ ይላል። ያኔ ምርጥ ነው። ብቾታ አለ። እኔ ላሰላ ብርድ ብዬ የለበስኩ ልጄ ጋ እስኪሄድ ድረስ በጣም ጨጉ እያለው፣ በቃ ሲስተር ስመጣ ደግሞ ያለውን ነገር ቀርጽላቸዋለሁ። ነው ወዳቸዋለሁ። አሁን ቀጥታ ከዚህ እንደወጣን ወደ አሰላ ጉዞ ፋይናሊ ሶስት ሰዓት ካስቀመጠችኝ በኋላ ሲስተር መጣች። ምን ይዛ ታታ፣ ይህኔ የመሰለ መኪና እቻ። ደግሞ ሲስተር ሰላም በያቸው። ሰላም እኔ ስምንት ሰዓት ያስቀመጥኩ በያቸው። ስምንት ሰዓት ቅጣት ነው። ያው ታላቅ ስለሆነች እናከብራለን። ሰምታችኋል። እና አሁን ጉዞ ወደ ሀገሬ፣ ይወት አዲስ አበባ አሰላ። አሰላ ሀገራችን፣ አዲስ አበባ ስታምር! እቺ የምታምር ሀገር ውስጥ ነው ቤት ሊኖረን የሚገባው ነው፣ ነው የምለው። አሰላ፣ አዲስ አበባ ውስጥ ቤት ቢኖረን፣ ጋይ ወይ ተከራይተን እንኳን ቢኖረን ቤት አምስቱ፣ መኪና ሲያምር፣ ምርማሮቼ ታታ የሞላ አስራ ሁለት ሰው ጋይስ፣ ይሄ ሲስተር ምን ይዛ እንደጠበቀች ኒው ታታ። ገና ከዚሁ ነው የጀመርኩት ማለት ነው። ፋትሪ ይዛ ነው ጋይስ። መኪናው ጨለማ ነው። ፋይናሊ ደረስኩኝ ጋይስ። መኪናው ስተኛ ነበረ። አሁን ወደ ቤታችን እየሄድን ነው። ቤታችንን አንዴ ላሳያችሁ። ጋይ ስዬ እንግዲህ አሁን ኦሬዲ ቤት ደርሰናል። ይሄ ነው ብያቸው ይታያለ። አሁን ሲስተር ነች የምትቀርጸኝ። ድንገት ነው የምገባበት ማሪ ብዬ እኔ ራስ ቤቱን እስከ ይጓግቻለሁ። ያሌለ ፕራንክ ነው፣ ፕራንክ ሳይሆን ያሌለ ሰርፕሪዝ እየቀዳለች ነው፣ ትቆርጣለች በኋላ። አሪፍ ነው።

ካሜራ ንቀፍ ሰርፕሪዝ አደረገችኝ። ማሚ ይበላል። ሰርፕሪዝ አደረገችኝ። እናንተ አገዛችሁ፣ አመሰግናለሁ። ሌላ ነው፣ ልጄ ነው። ሻን ፋሽን፣ ሻን ማለት የእናቴ ስም። ሰላም፣ እንዴት ናችሁ? የሆኑት ተከታታዮች አለሁላችሁ። ልጄን አግኝቼዋለሁ፣ ግን ስንገናኝ የቀረጽኩው ቪዲዮ አልተሳካም። አሁን ግን ልጄን ፕራንክ ላደርገው ነው ከሀቢብ ጋር እንደምጀናጀን ሆኜ አወራዋለሁ ማለት ነው። አወራለሁ ስልክ። ሲስተር ትጠራዋለች። ከሲስተር ጋር ተመካክረናል። እስቲ ይቀበላል አይቀበልም የሚለውን እኒያው እናያለን ማለት ነው። ከኋላም ካሜራማን አለች ሲስተር ስ መጣው

እሺ፣ ኧረ ልጅ የለኝም። ማነው ልጅ አላት ያለቅን? ውሸት ነው። እኔ እኮ ልጅ የለኝም፣ ውሸት ነው። ልጅ የለኝም፣ እግዚም ማነው ያለቅ? የምርህና፣ ኧረ ውሸት ነው። አዎ፣ ያ ልጅና የምትለው እሱ እኮ የእህቴ ልጅ ነው። የለውም እ እኔም ወድካለሁ እፈቅድካለሁ። አንተ አትጨነቅ፣ ችግር የለውም። እሱ እንደነገርኩህ ነው የምር

ማለት ልጅ የለኝ የሚያልኩት እኮ ያንተ ያንተ ልጅ ነው ያልኩት። አቂ ነው ገባት፣ አቂ ነው ማለት። ከተሙሽ ማነው የሚያዋርደኝ? ልጁ ነው፣ ምን ችግር አለው? ባገባ ለአገባው ነው እሱ ለመሰለ ከአሜሪካ ስለመጣ ወደ አሜሪካ ሊወስደኝ አንተን ቅር አለህ እንዴ? ልጅ የለኝ ይመስላል። አባት? አዎ አባትህንማ ቆየው ከተውኩት። ምን ማለት ነው? ልጅ የለኝ ማለት ነው። ልጅ የለኝ ለሱ ብቻ ነው ያልኩት አይደል? አንተ ልጅ ነህ፣ ግን ለሱ ብቻ ነው ያልኩት። ቅር አለህ እንዴ? አዎ አንተ እኮ ልጅ ነህ፣ ለአሜሪካ ብለህ

ከአሜሪካ ስደርስ እወስድ ካለው አሜሪካ እስክደርስ ግን ልጅ የለኝም። እሺ። እናንተ ቅዛ ላላችሁማ አባትክም ትቼ ሌላ ላገባ ስለሆነ አይቻልም። ሌላ ማግባት አልችልም። ለምን እሱ ካገባስ አባትክ ሰውየው ቆሞ ከቀረ እኔ ቆሜ ልቀር እንዴ? ምን ማለት ነው? ቢይሰገኛ ያ ይሄ እኮ ማይ ላይፍ ይሄ ህይወት ነ ማለት አንተ አሁን ስታድግ ታገባለህ። አታገባም? ስታድግ አስራ ስምንት አመት ሲሞላ ትምህርትን

ሀቢብ እየተለያየን እየተያየን ተለያየን፣ ዘፈን ነው ዘፈነ። ሀቢብ እየተለያየን እየተያየን ተለያየን፣ ፍቅራችን በቃ አግባ። ማን ነው ፈቀድክልኛ? ራሱን አባት እ ራሱ ሳገ ያስቃል። እውነት ያስቃል ያስቃል። እንዴ አይ፣ ግን እኔ አንድ እናትና አባት ካልተስማሙ ከተለያዩ እናት ሌላ ማግባት መፍታለ። አባትም ሌላ ካገባ ያቺ የሚያገባት ሴት ሌላ ልጅ ስታመጣለች እህትና ወንድም ነው የሚሆኑት። ደግሜ ከእሱ ጋር ታርቀር ሌላ ልጅ እንድትወልድ ነው የሚፈልገው። የእራሱ አጋኝ አባቴ። ለማንኛውም እኔ ላገባ አይደለም ትራንክ እያረግኩት ነው ያው እና ከሌላ ራኬያረ አላገባም ምኔ አንጠሳበቅትልኝ አንተ ያልከውን ብቻ ነው ማገባው እእ የነበረ ግን የእውነት ቢሆን ምን አንቺንም ጎትቼ አባት አባቱንም የእሱን አባቱን ጎትቼ አንድ ላይ አጋባችኋለሁ። ለምሳ ሰንበት አለና የለውበት ያቺን አስተማሪ ትተክ። እንግዲህ ናና፣ ሽማግሌ ላክ። ምናልባት እንግዲህ እሺ ካልኩክ በመኪና አንድ መኪና የኔት ላይ መኪናም አበባ ያውርድ በር ላይ። ኦኬ፣ ሰምተካል? ንገረው አባቱ። እና ደግሞ በአርሲ ባህል ገበራ መቶ ሺህ ብር ያዘጋች

ልጁ ጋይስ የትልቅ ሳይብሩ ነው። እናንተ የሲስተር ልጆች ናቸው አልገቡም አ አስታርቃቸዋለሁ